በዛሬው በእለተ ረቡዕ አይሁድ ክርስቶስን ለመስቀል ተማከሩ። በዛሬው በእለተ ረቡዕ ይሁዳ ክርስቶስን በሰላሳ ብር አሳልፎ ለመሸጥ ከአይሁዶች ጋር ተስማማ። በዛሬው በእለተ ረቡዕ ማርያም ምን ተፍረት ወይም ባለሽቶዋ ማርያም ከኃጢአቷ ትነጻ ዘንድ በክርስቶስ እግር ላይ ሽቶን ነሰነሰች፣ በጸጉሯም አበሰች። ውድ ቤተሰቦቻችን በዛሬ መርሃ ግብራችን የምንቃኛቸው እነዚህ ሶስት ርዕሰ ጉዳዮች ናቸው። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። መልካም ጊዜ፣ መልካም ቆይታ። በስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የመቤታችን የቅድስ ድንግል ማርያም የአስራት ያድራ ልጆች በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እነሆ በሰሞነ ሕማማቱ ውስጥ ዛሬ ረቡ ላይ እንገኛለን። በቅድስት ኦርቶዶክሳዊት ቤተ ክርስቲያናችን ረቡ ምክረ አይሁድ እየተባለ ይጠራል። ይህ ለምን እንደተባለ እንደተለመደው ከብዙ በጥቂቱ አጭር መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እነሆ በልዑል እግዚአብሔር ስም ጋበዝናችሁ። በዕለተ ረቡዕ ሶስት ዋና ዋና ነገሮች መፈጸማቸው ወንጌላዊው ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ ዘግበውታል። ማቴዎስ 26 ማርቆስ 14 እንዲሁም ሉቃስ 22 ከእነዚህም አንደኛው የካህናት አለቆች የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን ሰኞንና ማክሰኞን ሳይስማሙ የተበተኑበትን ይሰቀል ይሰቀል የሚለውን ጉዳይ ይሰቀል በሚል ወስነውበታል። በዚህም ምክንያት ዕለቱ ምክረ አይሁድ ተብሏል። አይሁድ ክርስቶስን ለመስቀል ምክራቸውንና ወሳኔያቸውን በዚህ ዕለት ፈጽመውበታልና ነው። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በለምጻሙ ስምዖን ቤት እያለ ዘማዊ የነበረችውን ማርያምን ተፍረት ወይም ባለሽቶ ማርያም ከሶስት መቶ ዲናር በላይ የሚያወጣ ሽቶ ከነብልቃጦ ሰብራ በጌታ ራስ ላይ ያርከፈከፈችበት፣ እግሮቹንም በእንባ እያራሰች በጸጉሯ አበሰች። አሳልፎ የሰጠው ይሁዳ ግን ይህን ያህል ውድ ድዋጋ ዋጋ የሚያወጣ ሽቶ ማፍሰስ ተገቢ አይደለም ብሎ ይቃወማት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ መልካም አድርጋለች፣ ድሆች ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም፣ እንዲያውም ስሟ በወንጌል ተጽፎ ለዓለም ሁሉ ይነገራል ሲል አሞግሷታል። ማቴዎስ 26፥3 በዚች ሴት ምክንያት ይህ ዕለት የመልካም መዓዛ ቀንና የእንባ ቀንም ተብሎ ይጠራል። ሶስተኛ ከዳተኛው ይሁዳ ክርስቶስን አሳልፎ ሊሰጥ ከካህናት አለቆች በሰላሳ ብር ተደራድሮ የተስማማበት የተዋዋለበት ቀን ይህ ነው። ይሁዳ ለዚህ ውሳኔ የበቃውም በፍቅረ ነዋይ ነው። ከፍ ብለን እንዳየነው በዚያ ዕለት የሽቷ ማርያም የተባለችው ዘማዊ ሴት ዋጋው ሦስት መቶ ብር የሚገመት ሽቶ በጌታ ራስ ላይ አፍስሳለች። ይህ ነገር ግን ይሁዳን አላስደሰተውም ነበረ። ምክንያቱም ይሁዳ ለድዎች ከሚሰጠው መጽዋዕት ላይ ከአስር አንድ እጥፍ ይቆርጥ ነበርና ነው። ሽቶ በሦስት መቶ ብር ተሽጦ ቢሆን ኖሮ ሽቶ በሦስት መቶ ብር ተሽጦ ቢሆን ኖሮ ሦስት መቶ ብር ለይሁዳ ይደርስ ነበረ። ይሁዳም ይህን ለማካካስ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰላሳ ብር ለመሸጥም ወስኖ የተስማማበት ቀን ነው ዛሬ እረቡ ምክረ አይሁድ ብላ ቅድስት ቤተ ክርስቲያናችን የምታስበው ስለነዚህ ስለ ሶስት ነገር ነው። የሕማማት ሶስተኛው ቀን በኦርቶዶክሳዊት ቅድስት ቤተ ክርስቲያናችን በሶስት ስያሜ ቢሰየምም በዋናነት ግን ምክረ አይሁድ እየተባለ ዕለቱ ይጠራል። ይህም የተባለበት ከላይ እንዳየነው አይሁድ ይሰቀል የሚለውን ውሳኔ የወሰኑበት ቀን ስለሆነ ነው። ሁለተኛም የመልካም መዓዛ ቀን ወይም የእንባ ቀን ይባላል። ማርያም ምንተፍረት ክርስቶስ ላይ መልካም መዓዛ ያለውን ሽቶ ሰብራ በማፍሰሷ እና በእምባ እግሮቿን በማበሷ ይህን ስያሜ አግኝቷል። በሶስተኛም ደረጃ ከዳተኛው ይሁዳ ክርስቶስን ለመሸጥ በሰላሳ ብር የተስማማበትና እየተደራደረበትም ቀን በዚህ ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለኃጢአተኞቹ አንዳች በደልና ኃጢአት ሳይኖርበት የእኛን ሕማምና ችንካር ተቀበለ። አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ከፍቅሩ ብዛት የተነሳ እኛን ወደ እርሱ በፍቅር ይስበን ዘንድ የእርሱ መልካም ፈቃድ ይሁንልን። አሜን።